አንጋፋ አርቲስት ፍሬህይወት ባህሩ ከዚህ ዓለም በሞት መለየቷን ሰምተናል። ታዋቂዋ አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም ምክንያት ነው ዛሬ ከዚህ ዓለም በሞት የተለየችው። በጣም አሳዛኝ ዜና ነው። አርቲስት ፍሬህይወት ባህሩ በኢትዮጵያ የኪነጥበብ ጥበብ አለም ውስጥ ጉልህ ስፍራ ያላት አንጋፋ ባለሙያ ነበረች። አርቲስት ፍሬህይወት ባህሩ ዛሬ መስከረም 22 ቀን 2018 ዓ ም ከጠዋቱ 3 ሰዓት ከ30 ላይ ሻወር ወስዳ ልብሷን ቀይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች ብርድ ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው በመኖሪያ ቤቷ እንዳረፈች ነው መረጃ የወጣው። በነገው ዕለት ማለትም አርብ መስከረም 23 ቀን 2018 ከጠዋቱ 3ት ሰዓት እስከ አራት ሰዓት ባለው ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት ይከናወንላታል። የቀብር ስነ ስርዓቷም ደግሞ ከረፋዶ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔ ዓለም ቤተክርስቲያን የሙያ አጋሮቿ ወዳጅ ዘመዶቿ በተገኙበት ይፈጸማል። ታዋቂው አርቲስት እና ኮሜዲያን ፍሬዩት ባህሩ በድንገተኛ ህመም ምክንያት ነው ዛሬ ከዚህ ዓለም በሞት የተለየችው። በጣም አሳዛኝ ዜና ነው። አርቲስት ፍሬዮት ባህሩ በኢትዮጵያ የኪነ ጥበብ ውስጥ ጉል ስፍራ ያላት አንጋፋ ባለሙያ ነበረች። በተለይም በታዋቂ ስራዎቿ ትታወሳለች፤ የቀለጠው መንደር፣ ፎርፌ፣ ረመጥ ነቃሽ፣ እንዲሁም በሀገር ፍቅር ቲያትር ቤት በተሰሩ በርካታ መድረክ ላይ በቀረቡ ቲያትሮች ላይ በመተወን አድናቆትን አትርፋለች። ፍሬህይወት ስራዋን የጀመረችው በሀገር ፍቅር ቲያትር ቤት በውዝዋዜና በዳንስ ሲሆን የላቀ ችሎታቸውን በመድረክ ላይ ካሳዩ አንጋፋ ከያንያን መካከል አንዷ ነበረች። ከቲያትር በተጨማሪም በርካታ ፊልሞችና የሙዚቃ ቪዲዮዎች ላይም ሰርታለች። እንዳልኳችሁ ፍሬህይወት በድንገተኛ ህመም ነው ከዚህ ዓለም በሞት የተለየችው። ትላንት እጅግ ሰላም ሆና እንደኛው የተንቀሳቀሰች የነበረች ሴት ዛሬ እንግዲህ ወደማንቀርበት አለም ተጉዛለች። እንደዚህ አይነት ድንገተኛ መለየቶች በጣም ልብን የሚሰብሩ ናቸው። ለቤተሰብም አስታሞ መቅበርን የመሰለ ነገር የለም። አንድ ቀን እንኳን እግዜር ማርህ ያላሉት ወዳጅ፣ አንድ ቀን እንኳን ቀና ያላደረጉት ቤተሰብ ድንገት በሞት ሲለየን በጣም የሚያሳዝንና ህመሙንም ሀዘኑንም ለመቋቋም የሚከብድ ነው የሚሆነው ነገር። ግን ያው ህይወት እንዲህ ናት። ዛሬ አለ የተባለ ነገር ላይኖር ይችላል። የሰው ህይወት ልክ እንደ አይን ጥቅሻ ናት ይላሉ አባቶቻችን። ስለ ዛሬ እንጂ ስለ ነገ በእርግጠኝነት የሚያውቅ ማንም ሰው የለም ከአንድ ከፈጣሪ በስተቀር ማለት ነው። እንደውም የሆነ ሰው እኮ አረፈ ሲባል እንዴ ትናንት አይቼው፣ ኧረ ትናንት ማታ ስናወራ ነበር፣ ዛሬ ጠዋት ሰላም ብሎኝ አልፏል እንላለን። እና ዛሬ እንጂ ነገ የኛ አይደለችም። ይሄ እንግዲህ ህይወት ላይ የምናገኘው ሀቅ ነው። እህታችን ኮሜዲያን እና ተዋናይት ፍሬ ህይወትም የገጠማት ነገር ይሄ ነው። ሻወር ወስዳ ወደ ስራ ቦታዋ ለመሄድ ዝግጅት ላይ ባለችበት ጊዜ ነው ብርድ ብርድ ብሏት እንግዲህ ህይወቷ ያለፈው ማለት ነው። ለፍሬ ህይወት አድናቂዎች፣ ለቤተሰቦቿ፣ ለጓደኞቿ፣ በአጠቃላይ ለወዳጅ ዘመዶቿ በሙሉ መጽናናትን እመኛለሁ። የእሷንም ነፍስ ይማር። እኛም ከእሷ ህልፈት አንድ የምንረዳው የምንማርበት ነገር እንዳለ ለመጠቆም እወዳለሁ። ይኸውም ነገ የሚባል ቀን በህይወታችን ላይ እንደሌለ ነው። ዛሬ ነው ያለው። እናም ዛሬ መልካም እንስራ፣ ዛሬ መልካም እንሁን ዛሬ መልካም እናድርግ። ይሄ ራሴ ልተገብረው የሚገባ ለሁላችንም የማስተላልፈው መልእክት ነው። አንጋፋው አርቲስት ፍሬ ህይወት፣ ነፍስሽን በአጸደ ገነት ያኑረው።